ካንሰር ለማንም አይስጠው። እንኳን እንዲሁ እንኳን ለሀገሬ ልጆች ግን ያህል ለቀልድ ባይቀልዱ እንዲህ የዛ ምንዱ ካንሰር ነው። ምን ያደረግልሻል? የተሰበሰበው ብር ብዙ ነው፣ ሀይር ስራ አስሪበት፣ ወይ ጉርጓዴ ያስቆፍሪበት አለችኝ። ሰው እንዲዛ ነው ያሰበው። ብር በጣም ብዙ ነው የተሰጠ። የምሰላቸው ለምን ሁሉም ሰው በሰአቱ አዝኗል። ቪዲዮ የምናግዛት እኛና አረቦቹ ደግሞ፣ አረቡ ደግሞ ለአንቺን ወርቅ አልሸጥኩ ማስቀምጭልሻለሁ፣ ለሌላ ጊዜ ለልጆችሽም ይሆናል፣ ችግር የለም ብሎ መቶ ሺህ ብር ላከልኝ አረቡና፣ አሁን ላይ አያቸግረኝም፣ ግን ለእኔ ብቻ ሌለም፣ እኔ ብቻ ሌለሁ፣ የምታመመውም የምልመነው፣ የምወጣው እኔ። ወንድሜ በባህር ሲመጣብኝ ሳርየ፣ እኔ ጥቃት አልወድም ነበር ግን፣ አልሐምዱሊላህ ላ እንደዛ አረገብኝ። ወንድሜ በባህር ሲመጣ እንዲሁ ወዲህ ከሌላ ምን እያለሁኝ ብላኝ እሺ ብያ፣ አሁን ወንድሜ የመን ላይ ያለውን ከፍዬ የድንበር ሶስት ሺህ ብር ስጭኝ እህቴ ስላት እሷ አይ እንዲያው ምነው ይዛ ጊዜ ሳወራ እንዲሁ ወይ ታመሜ ብተኛ ፌንቢ ዘ ምናምን አለች። አሁን ልሰማይ ትችላል። የሀገሬ ልጅ ጎረቤት ናት። ወላሂ ላ አልቀበል ዘ ዲስት ያርጉት በጥይት እንጂ አልቀበልም። ተሞተ የሚሞት ብየ ሴትዮ ለምኝ ወንድም የመን አስወጥቼ ድንበር ላይ ሊሞት ነው መከፍለው አጥቼ ብያ ሴትዮ የከፈለች። ጥቃት አልወድም ነበር፣ አሁን ግን አልችልም። ሪ አዲ ኤሉሽ ፋጡም ስምኝ፣ አዳምጪኝ። አንቺ በጤና መኖርሽ በራሱ ትልቅ ነገር ነው። ይህንን ቀን የሰጠን አሁን ይሄ ማለት ነው ይሄ ይህ ንገት ይሄ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 ማልቀስ መፍትሄ የሆኑ ስልሽ የዋላ እንዲ ግድ የለውም። እንዲ ያለሁ ነበርኩኝ ያኔ ዛሬ እንደዚ በይፋ ልመናወጥች ደሞ እኔ መለመድ አይደለም አንድ ጓደኛዬ የዛሙኙ ካንሰር ነው ምን ያደረግልሻል የተሰበሰበው ብር ብዙ ነው ሀይር ስራ ስሪበት ወይ ጉርጓዴ አስቆፍሪበት አለችኝ። ሰው እንደዛ ነው ያሰበው። ብር በጣም ብዙ ብር የተሰጠኝ። ለምን ሁሉም ሰው በሰዓቱ አዝኗል። ቪዲዮ ያልሰራ የለም እንዳየሹ። ለምን እንደዛ ይሆናል? ሲጀመር እኔ ብሩ የለም እንጂ ቢኖርስ ለምን እንደዛ ለምን አድርጊም አይባልም። እኔ ልጆች ንትቸ ነ ልጆች እያልኮትም ለልጆቸስ ቢሆን ምን ችግር አለው? ብዙ ሰው ሌላሽ የሚነቃሽ አለ። የዶክተር አብይን ቁጥር ካልሰጠሽም ብለው ለአንቺ ብር ማዋጣታችን ይቆረቁረናል ይሉኛል። እሺ፣ አታልቅሽ በቃሽ፣ ጁዬ ወይ ሳሪ። አሁን ያ ፋጡማን ማለባላት በላ ፋጡም እያይዙ ሻ ታልቅሽሽም አታልቅሽ እንደዚህ ነን ሰዎች ስንባል፣ እና አታልቅሽ፣ አይዞሽ። መቼ ነው አሁን ምርመራ ያለሽ? ኧረ ገና ምርመራ ይቆያል፣ ክትትል ነው እንጂ መስከረም ሶስት ነው። ገና ሰሞኑን ነው ገና ሲቲ እስካን የተነሳሁት። አሁን የሄደበት ቦታ የለውም በሽታው፣ ሁን ግን መኖሩን ብቻ ነው እንጂ መጠኑን እያሳየን አይደለም፣ አካባቢ

ቃል የገባው ቃል የገቡት እነሱ ለፈጣሪያቸው ስልሽ አሁን እዚህ ላይ ሰዋለ ቃል ከገቡ ሰዎች ያልሰጡኝ እኔ ስልሽ ልመና ከባድ ነው አውቃለሁ ልመና ከባድ ነው ግን ቃል የገቡት ከፈጣሪያቸው ጋር ይነጋገሩ ከኛ ጋር አይደለም እነሱ ለሰው ብለው ቃል ገብተው ልሻል አደለ ቃላቸውን አልፈጠሩ አልፈጸሙ ማለት ግን መነጋገር የሚችሉት ከኛ ጋር አደለም ከፈጣሪ ጋር ምንም እየወጣሽ እንደዚህ ቃላቸው ቃል የገባቸው ልኝ ቃላቸውን ፈጽሞ ብትይ ማንም እንትን የሚልሽ የለም። እኛ የምንችለው ነገር ምንድን ነው? እንደዚሁ እንደ አዲስ ደግሞ እንደገና እንድናሰባስብልሽ ገባሻለ እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። እነሱም የሆነ ችግር የሆነ አጋጥሟቸው ሊሆን ይችላል። የሆነ ነገር ተፈጽሞ ሊሆን አይታወቅም። እኛ የሰው ልጆች እስከሆነን ድረስ የሚደርስብን ነገር አይታወቅም። ዛሬ ማለት ነው አሁን እናንተን ስክሪንሾት አድርጌ አካውንት የላክላችሁ ያላትን ሳንቲ ብዛው ላይ ከዛ ደግሞ የሚገባውን ሁሉ አሳያችኋለሁ። ለምን ይህን ያህል ገብቶ እኔ ሁሉንም ቪዲዮ እያወረድኩ አስቀምጫዋለሁ። ለፋቲማ ይህን ያህል ብር ገባላት ያሉ ቪዲዮ የሰሩትን ማለት ነው አስቀምጫዋለሁ። ያው ልጅ ፋቱም አዳምጭኝ፣ አንድ ነገር ልንገርሽ። አሁን አንቺ ጤናሽን መመለስ እንጂ የሰው ወሬ የምትከታተይበት ጊዜና ሰዓት አይደለም። በደንብ አዳምጭኝ። አንቺ በሚሊየን የሚቆጠሩች እንኳ ብር ቢገቡልሽ የጠየቅሽው ለጤናሽ ነው ግን አልሆነም። ያም ሆኖ በብር እጥረት ምክንያት አሁን ያለሽበት ደረጃ እንኳ ልደርሽ አልቻልሽም ማለት አይደለም። ምክንያቱም በቃ ሰክሰስፉለሽ እግዚአብሔር ይመስገን። አበቃ እንደሱ ነው የሚባለው። ከዛ ውጭ ደግሞ እኛ ማድረግ ያለብን ምን መሰለሽ? እንደገና አንቺን አብዴት አርገን እንረዳሻለን። ትናንትና ቃል ገብቶ ያልሰጠሽ እንዲያይሽ ይሆናል፣ ያፍራል በራሱ ይጸጸታል። ስምኝ ዛሬ ደግሞ ትናንትና ያልነበረ ያላየሽ፣ ያልሰማ ወይም ደግሞ ሰምቶ ብር ያልነበረው በሰዓቱ መስጠት ያልቻለ ደግሞ እንደገና ይመጣና ይሰጥሻል። ስለዚህ ደግነት፣ መልካምነት ለራሱ ስለሆነ ማንም ሰው የሚያደርገው ለራሱ ስለሆነ እንደገና አንቺን እንጠይቅልሽ፣ የኔ አማራጭ። ከዛ ውጭ ግን አሁን አንቺን የምትዩን ነገር እያነሳሽ እንደዚህ የምትሆኝ ከሆነ በህመምሽ ላይ ህመም ነው የምትፈጥሪው። ነው ካላስ ራሱ ቃሉ ይብላው ቃሉ ይብላው። ይሄ ሲጀመር እኔ ብቻ ሳልሆን ቃል የእምነት ዕዳ ነው። ሰው የማያደርገውን ነገር አደርጋለሁ ሊል አይችልም። ስለዚህ አሁንም አንቺ እገዛ የሚያስፈልግሽ ከሆነ በግልጽ ተናገሪ እናግዝሽ። ይሄ ችግር የለውም። ከዛ ውጭ ሰው ይሄ ገባላት፣ ይሄ እንዲህ አለላት፣ ይሄ እንዲህ አለላት፣ ኖ ወይ አይ ዶንት ኬር አባውት ይህንን ፒፕል። በቃ አንቺ ለሚረዳሽ፣ ለሚያግዝሽ፣ አይዞሽ ለሚልሽ መጨነቅ እንጂ አንቺን ለሚሰብድብሽ ሰው ደግሞ ትጨነቂያለሽ፣ በዚህ በጤናሽ ላይ። ስለዚህ እንደገና አብዴት እናድርግና እናግዝሽ። ምን ችግር አለው? ማጣትም መቸገርም መታመምም በሰዎች ላይ ሁሉ ሂደት ናቸው። ያጋሽ ነገ ምን ምሳሌ አሁን ላይ ያው እንግዲህ አልሽም ተሆነም እሺ ይሁን። አሁን የቀጠሮ ጊዜ ምን እንደም ዙሮ ያው ካንሰር ነው ያው ሰርቻ ያገኛሉ ሰርቻ ያፈራሉ ምለው ነገር አይደለም። ለምን አሁን ይህን ሰሞን ሽሮ አዘጋጃለሁ ብዬ እንትን አጎምሻ ተደረገ የልብያ እና ያው ዙሮ ብትሰጡኝ የሰጣችሁኝ ነግሪያችሁ እየቆጠብኩኝ ያው እኖራለሁ እንግዲህ ያው ማሪ አሁን ይኸውልሽ እንደዚህ አይነት ወሬ ሊሰማሽ አይችልም በቃ እኛ እናግዝሽ እሺ እሺ ታሪ እሺ አንቺ ገዛ የሚያስፈልግሽ ሰው ነሽ የልጆች እናት ነሽ ከዚህ ስትጂ ብዙ ችግር ተሸክመሽ ነው ሄድሽው። እዛም ደግሞ ዶክተር አብይ አግዞች ነው እዚህ የደረሽው። አሁንም እሱም አሁንም ሰርጀሪ የሚል ከሆነ አብሽሪ ብሎኛል። አሁንም ቢሆን ግን ያኔ ያው አልሀ እሱም ስራ በዛ ብሎበት ላይ በፊት አሁን በጣም ያወራኝ ነበር። አሁን ላይ ግን አሁን ላይ እሱም አዲሱን እንትን ከከፈተ ወዲህ ስራ በዝቶበታል እና አልሀምዱሊላህ እ ሰውም አግዞኛል፣ እናንተ ጨምሮ ህዝቡም አግዞኛል። ህዝቡ ባግዘኝ ዝም አልደርስም ግን ደግሞ እንደ ቃል የገባው ብዬ ህዝቡንም አመሰግናለሁ። እኔ በታከምም መጀመሪያ ህክምና መጀመርም ፍላጎት አልነበረኝም። ሐኪሞቹ እዛ ታስረዱኝ በሰዎቹ አደግን በሚሉት ያልተሳካ በሀገራችን አልሞክረውም ልጆች ዘንድ እጅ ለመሞት ነበር ግ ግን እስካሁን ቆየሁ። እንግዲህ ሰባት ስምንት ወር እንግዲህ ደግሞ አለያዘውን ይዟል። ሰውን አመሰግናለሁ። ግን ደግሞ ተዛ መካከል እንዲያው በበሽታ ሙድ የሚይዙ ሰዎች ነገ ምን እንደሚመጣ ያውቁትም፣ እንዲያው ቢጠነቀቁ ብዬሽ ነው እንጂ አል ሀብሊ ችግር የለም። አንዳንዶቹ ይውልሽ፣ ፋጡምዬ፣ ሁሉም ሙድ እየያዙ አይደለም። አንዳንዶቹ በማጣት በኩል ነው። ትናንትና ለአንቺ ቃል ገብተው ዛሬ ስራ የሌላችሁ ይሆናሉ። አንዳንዶቹ አስገቡ ብለው ሰጥተው ያልሰጡ ይሆናሉ። አንዳንዶቹ ደግሞ በጣም ትልቁ ችግር እዚህ ሀገር ምንድን ታውቂያለሽ? መቶ ድረሃም ሀምሳ ድረሃም ሀያ ድረሃም አስገቡልኝ ለማለት በጣም ይቸገራሉ፣ ይረሳሉ። ከዛ ይውልሽ ልክ ያንቺን ሳያስገቡ ይቀሩና የሌላ ሰው ሲመጣ ደግሞ የሌላ ያስገባሉ። ከዛ ውጭ ግን አብዛኛው ሰው ቅን ነው፣ አብዛኛው ሰው መልካም ነው፣ አብዛኛው ሰው ደግሞ ሰውን ማገዝ ይፈልጋል። ስለሚደራረብበትም ይሆናል በሰዓቱ ደግሞ ያንቺ በብዙ ቪዲዮ ስለተሰራ ስለነበረ ገባሽ። በቃ አይ እንደዚህ እንደዚህ ነው የሚልም ነገር ስላለ ይሆናል እንጂ ኔቨር ኤቨር ለዚህ አይደለም። እኛ የምናየው ጥሩ ጎኑን ብቻ ነው። በመጥፎ ሁኔታሮሽ፣ ሊረብሽ አልችልም። ምክንያቱም አንቺ አሁን ዶክተር አብይ የደወለልኝ የዛ ጊዜ በእጅ ስልኩ ነው። በመስሪያ ቤት ስልክ አይደለም። ሁሉም ሜሽን ስላረግ የዶክተር አብይን ስልክ ስጭን ምናምን ይሉኛል። እኔ ደግሞ እሱ በእጅ ስልክ በቤተሰቦቼ ስልክ ነው የደወልኩልሽ ስላለኝ አልሰጠሁም። ይመጡና አንቺን ለማዳን ብር ማዋጣታችን ይሉኛል። ወደ ብዙ ይከዳል ምንም ነው። ዝም በያቸው። ምንም ነው። ምንም ነው። ምንም እኔ ነገ ተነስተሽ ብሰድብኝ እኔም አይ አንቺን እንደዚህ ላደረው አልልም። ምክንያቱም ለምን እንደሆነ ታውቂያለሽ። ካንቺን የምጠብቀው ራሴ የሰራሁትን ከይር ነገር ብቻ ነው፣ አበቃ አለቀ። ስለዚህ አንቺ የፈለገ ነገር ቢሆን ለልጆች መኖር ስላለብሽ ይህን ለሚሉሽ ሰው ሳይሆን ለረዳሽ፣ ላዘነልሽ፣ ቪዲዮ ለሰራልሽ፣ በዓለም ደረጃ እንድትታይ ላለቀሰልሽ ሰው ብቻ ነው ኢቨን እንኳን ካለው ብሎ ቃል ገብቶ እንኳን ያልሰጠ ቢሆንም ግን በሰዓቱ ቃል ገብቶልሽ ነበር፣ ገባሽ? ከዚያ አዚዛ ቤት ተጋረኩ በኋላ አንዲት ደግሞ ሀያ ሰባት ሺህ ብር ላከችልኝ። እንደዚህ በሽተኛ ነው የማሳድገው ልጅ እና እኔ ማጅሬ ኔጻፍ ሌዲ አርጊልኝ አንችን መላ ሸርሽ ብላይ እንደዚህ ሰጠችኝ። እና ብዙ ብዙ ምስኪን ምስኪን ሰው አለ። እንዲያልሱ እነሱ ማለት ሳካላቸው ብሎ ይሆናል። ሁለትሽን ነው ወላሂ። የአሁን ግን ያለሁበት ሁኔታ በሽታ ስለሆነ እንዲው ስልሽ የሆነ ነገር ልገዛ ብዬ ውድ ሆኖ ስቶ እኔ እኮ ይህን ያህል ብር ተዋርቶለታል ተብዬ ነበር፣ ግን ደግሞ እንደዚህ ሊሆን አልቻልም ብዬ ያኔ እንትን ላለሁ፣ ግን አልሐምድሌላ እውነትሽን ነው። የራሴ ያስተሳሰብ ነው። ሰው አዝኖልኛ ለረርቶኝ እነሱ ደግሞ አልተሳካላቸው ብሎ አዎ። ስለዚህ ማሪው አሁን የምናደረገው የምመሰለት እኔ ቪዲዮ ሰራለው። አንደኛ ቃል የገቡ ልጆች የመጀመሪያው ነገር ብ፣ ሁለተኛ ደግሞ አሁንም በድጋሚ እገዛ እንደሚያስፈልግሽ እንድናግዝሽ እኔ ቪዲዮ ሰራለውኝ። ከዛ በኋላ መጥቶ የሚያግዝ ሰው ያግዝሻል። በቃ አለቀ። አሁን መጀመሪያ የዶክተርን ውጤት እንስማሽ፣ ኦፕራሽን ተደረጋገቻ ተደረገው የሚለውን እንስሉን እንስማና ከዛ እናግዝሻለን ሽማ